እኔ በጣም ነው ማለት በጣም ነው ማፈቀረ። እንደገና ደግሞ እና ራስሽን ከሰዎች ጋር ሁላ እንድታወዳድሪብኝ አልፈልግም። የምሬን ነው ነው ማለት እሺና አንቺ ያለኝ ቦታ ልዩ ነው፣ ነው ምርጥ ነው። ነው ጊዜ ወደ ጊዜ እንዴት አባሽ ሌላ ታሪክ ውስጥ እየገባሽ እንደሆነ የማይመጥንህ ቦታ እንደነበርክ ደጋግሜ ነግሬሃለሁ። እጅግ በጣም ነው ደስ ያለኝ እያንዳንዱ ነገሮች እኮ አለ አይደል፣ ጓደኞች ምናምን ነገር አረባክ ሲሉ ማለት። ሰላም የተከበራችሁ የቻናላችን ቤተሰቦች፣ እንደት ናችሁ ፈጣሪ ይመስገን እኛ በጣም ደህና ነን። ትንሽ ሰሞኑን እየተፈጠረ ካለው ነገር ጋር በተያያዘ እናንተ እንዳዘናችሁ እያሳያችሁኝ ነው። እየተፈጠረው ነገር በጣም እንዳሳዘናችሁ እንዳሳመማችሁም ጭምር ያው እንደ ቤተሰብ የምትመክሩኝም እየመከራችሁኝ፣ ክያንም እንደ ቤተሰብ የምትመክሯትም ሰዎች እየመከራችኋት፣ አንዳንዶቻችሁ ደግሞ ስሜቱ ነገሩ በጣም አናዷችሁ ምናምን ደግሞ ደስ በማይሉ ሁኔታም ያው ለእኛ ካላችሁ ፍቅር ለእኛ ካላችሁ ዴታ አብረን ሆነን እንድታዩን ካላችሁ ጉጉት እኔና ኪያኔ የተነሳ ነው ብዬ አስባለሁ። እና ትንሽ ሰሞኑን አንዳንድ ደስ የማይሉ ቴክስቶች እየደረሱኝ ነው። ምንም አይደለም። ግን እየመከራችሁን ያላችሁ እንደዚህ ብታረጉ፣ እንደዚህ ብታረጉ ደግሞ ጥሩ ነው እያላችሁን ያላችሁ ቤተሰቦች በጠቅላላ በጣም ነው ነው ማመሰግነው ፈጣሪ ስጠልኝ ነው ነው። ያው እኛ አብረን ለመሆን ነገሮችን ለማስተካከል የቻልነውን ነገር ሁሉ እያደረግን ነው ግን ያው ነገሮች በቃ እንደዚህ መሆን ስለነበረባቸው እንደዚህም ደግሞ የሆኑም ስላሉ ጭምር አሮ ነው። ከዚህ በላይ እኔ ምንም ልላችሁ ስለው ነገር የለም። ያው በጸሎታችሁ አግዙን። ዛሬ የመጣውላችሁ ደግሞ ከሮዚ ጋር እፈልግሃለሁ፣ ለአውራህም እንፈልገው ጉዳይ ያለኝ ምናምን ነገር ስላለች ምንድን ነው ነው፣ ያው ከእናንተ ጋርማ ልካፈለው ነገር የለምና እስኪ ጉዳዩ ምንድን ነው የሚለውን ነገር አብረን የምንከታተል ይሆናል። ሮዚ ከመጣች በኋላ ቀጥልላችሁ። እናም ቤተሰቦቻችን ያው ሮዚናም ደርሳለች እና እስኪ ያለውን ነገር ደግሞ

አማኑ ሰላም ሰላም፣ እንጂ ደህና ነሽ? እና ቅሽር ምናምን ደግሞ የማይሆን ቦታ ነው። ቶሎ አገኘሽ ስለፈለጉ ሰፈር መጥቼ ነው ያገኘሁሽ እና የማይሆን ቦታ ላይ ለሻቡና የማይመችው ብቻ እየጠጣሁበት ነው ትኩስ ነገር። ደና እየተሻለኝ። ጉንፋን አሁን ያለው ጉንፋን ከኮቪድ አይተናነስም እያሉ ስለሆነ ለዛ ነው ጉንፋኑ ምን እንደሆነ እንጂ እዚ ኢትዮ ላይ በጣም ከባድ ጉንፋን ያለው በነገራችን ወሩ ወሩ ራሱ ማለት እንደዚህ ከባድ ወር ነው ናፍቆ ለመጣ

ሁሉ ሰላም። አሁንማ በጣም ሰላም እፈልግሃለሁ ምናምን ነገር ስትይኝ እኮ በጣም ሰላም ይመጣል። በጣም በቃ የሚገርም ቪዲዮ ነው። እጅግ በጣም ስጠብቀ የነበረ ነገር ነው። የነበረውን ነገር ማለት በቃ የሆነ የማይመጥን ቦታ እንደነበርክ ደጋግሜ ነግር ያለው፣ እጅግ በጣም ነው ደስ ያለኝ። ቃል የለኝም ከዚህ የበለጠ። ባልታመም ምናምን የሆነ እንትን ብንለው ሁሉ ደስ ይለኝ ነበር። ደስ ስላለች ደስ ብሎኛል። ያው ማለት ረጅም ጊዜ አብሮ ከኖረ ሰው ጋር ምናምን መለያየቱ ትንሽ ይከብዳል ግን ለስላልሽ ብቻ ነው ስሉኛ፣ ይከብዳል ምናምን ሳይሆን ምን አለ መሰለህ በቃ ማ ከአሁን በፊትም ደጋግሜ ብያለሁ፣ የማይመጥንህ ቦታ ነው የነበርከው ለአንተ የማይገባህ ቦታ እና ጥሩ ውሳኔ ነው። ከማን መጣ ከምንም ይወላ አይደል፣ ሰው ነገሮችን መጋፈጥ ወይ ደግሞ እውነታው ምናምን ሲመጣ መሸሽ ነው የሚፈልገው። ከየትኛውም አካል ቢመጣ የምን ላይ ጥያቄው ከዛ ስር ተጠቃሚ ስለሆንኩኝ በጣም ደስ ብሎኛል። ደስ ስላለኝም ልንገረህ ብዬ ነው ቢያመኝም አየሩ አሪፍ ባይሆነም ምናምን ላግኘህ ብዬ ልነግር የፈለኩት እና በጣም ነው ደስ ያለኝ። ደስተኛ ስለሆንሽ በምንም አይነት ሁኔታ ላይ ደስተኛ መሆንሽ እንፈልጋለሁ። ደስ ስላለሽ ደስ ብሎኛል። እንዳልኩሽም ያው ከኪዩ ጋር ረጅም ጊዜ አንድ ላይ ቆይተናል ማለት በብዙ ነገሮች ውጣ ውረዶች እንዳለፍን ምናምን እዚህ እንደደረስን ታውቂያለሽ እና ደስ ብሎኛል። እኔ በመላየቴ ደስ አላለኝ ምናምን ውስጥ መግባት አልፈልግም፣ ግን ብቻ በቃ ብቻ እንደዚህ አንቺ ደስተኛ መሆንሽ እራሱ እኔ በጣም ደስ ብሎኛል። የምልህ በቃ ቦታ ካልሄድን ብዬሽ አስብ ስለነበረ የማይመጥንህ ነገር ላይ ስለነበር ከዛ ነገር ስለተገላገል ከ ምን ብዬሽ ልንገርህ፣ በቃ ውሰድ እና ሂድ ምናምን ከታዛዥነት ስልወጣ በጣም ደስ ብሎኝ አንተ መሪ ስትሆን ነው የሚያምርብህ። እኔ መሪ ምልክ እኔ አሁን ስከተልክ የነበርኩት ነበር አይደለ? እኔ እናንተ ጥሩ ነገር በነበረን ሰዓት ስቲል ጥሩ ነገር አለን ግን የዛኔ በቃ እኔ እኮ ማለት አንድ አዛዥ አንድ ታዛዥ ምናምን ምናምን አይደለ? ሁለታችንን ተደማምጠን ምናምን በቃ እንደዚህ ነበረ እንትናችን እና እኔ ዝም ብዬ ይሄኛው ሪልሽን ሳየው የእናንተ መጀመሪያም እዛም ሆኜ ምናምን ቪዲዮቸውን ሲከታተል የነበረ ጊዜ ታዛዥ ነው አድርግ ያኔ የመሰለ ጸጉር በነገራችን ላይ እኔ ለሰው ደስታ የትኛውንም ያህል ርቀት እሄዳለሁ። ነው ተገዥ ነበር የነበርከው የሆነ ስርዓት ተጭኖክ እንደነበረና ያ ነገር እንደተገረሰሰ አድጌ ማ በዚህ ደረጃ ምናምን የምሬን ነው ነው የምልሽ። እንደዚህ በጣም እየተጫነች ነበር። በዚህ ደረጃ የሆነ ቁልፍልፍ ያሉ ነገር ውስጥ ምናምን ነኝ ብዬ ምናምን እያሰብኩት አልነበረም። አይገርምሽም? አንቺ መተሽ ለምድ ነው እንደዚህ እንደዚህ እንደዚህ ምናምን ስትኝ ነው ነገራቶችን እውነት ም እዚህ ውስጥ ነኝ እንደ ምናምን ነገር ብዬ እያየሁ እንትን ያልኩ እና በጣም ለሁሉም ነገር ነው እኔ ምልክ መመስገን ምናምን በቃ ፍላጎቴ ምስጋና ምናምን ሳይሆን ማለት ከአሁን በፊት ጠያቄ የነበርኩ አንተ ነበር ስናስበ የኛ ጥሩ የነበረን ጊዜያችን ላይ የፍቅር ጥያቄ የሚያቀረብክልኝ አንተ ነበርክ። ጥሩ የምትመጠነኝ ሰው ነህ። የምትመጠነኝም ሰው ስለነበርክ ነው እስካሁን ድረስ በቃ ነገሮችን በትግስት ስጠብቅ የነበረው ገባሃ? ነገሮችንም ለማስተካከል ነው ከዚህም ደግሞ የሄድኩት። እንደገና የሚሆንህ ነገር ላይ ሆነ ቢሆን ደስ ይለኝ ነበር። ብቻ ቀለሙ ምንም ያላማረ ነገር ላይ ስለነበርክ መምጣት ነበረብኝ። መጣሁኝ። እንደገና ስጠብቅ የነበረ ነገር ሆነ። እኔ እስቲል እወድሃለሁ። በጣም አመሰግናለሁ። እኔም በጣም እወድሻለሁ። ሁላችንም እንወድሻለን። በዛ ጊዜ አብረን ከነበር ነው ፍሬንዶች ምናምን ሁሉም ሰው እንደሱ ምናምን አይደለም የማለት የኔና የኔና ያንተ ማለት ሁሉም። አዎ እኔም ወዳቸዋለሁ የነበሩ ፍሬንዶች ምናምን ፋሚሊ ምናምን፣ ግን አሁን እንደዛ ምናምን ሳይሆን እስቲል እኔ ጋር ፍቅራለሁ ስቲል አንተ ኔ ውስጥ አለ ገብታል አይደለ? ድጋሚ የሆነ እንደዚህ ምናምን በቃ ነገሮች እንዲቀጥሉ የምሬ ነው። በጣም ማመሰግኑ በአንቺ ልክ እንደዚህ ረጅም ጊዜ ስለእኔ አስበው ረጅም ጊዜ ስለእኔ ማለት ያለውበትን ሁኔታ አሳስቦት ምናምን እያንዳንዱ ነገር እየተከታተለ ችግሬን ሶልቭ አድርጎ በዛ ላይ ፍቅሩ ስቲል ንድረስ መቆየት ማለት ለእኔ በጣም ትልቅ ነገር ነው። የምራይ ነው ነው በጣም ነው የማመሰግነው። ግን እንዳልኩሽም ሽም አሁን ትላንት ነው ነው ከክያ ጋር ገና መለያየታችን ነው ምናምን አሁን ወደ ሌላ ሪሌሽንሺፕ ውስጥ ወደ ሌላ እንትኑስ ለመግባት ምናምን በአንድ ጊዜ ማለት አንቺ ነገርኩሽ፣ በጣም ሃይ ኳሊቲ ያለሽ ምርጥ ሴት ነሽ፣ በኔ ታሪክ እኔ የምሬ ነው። በጓደኞቼም እንዳትቀየም፣ በጓደኞቼም በኔም ታሪክ ካለፉ ሴቶች ሁሉ ምርጧ ሴት ነሽ፣ ምንም ጥርጥር የለውም። እና ፍቅርሽን እየገፋው ምናምን ነገር አይደለም ግን እንዳልኩሽም ትንሽ ያለሁበት ስታተስ ያለሁበት ነገር ምናምን መጀመሪያ የማሰቢያ ጊዜ ምናምን እንደማትለኝ እርግጠኛ ነኝ። ከቱም ምንም ማሰብ ምናምን ያስፈልገው ነገር እኔ እስቲል አወድሃለሁ። አብረኸኝ እንድትሆን እፈልጋለሁ። ያው ግን ሮዝ እኔ እምወድሻለሁ፣ ማለት ደስ ትኛለች አጠገቤ ስትሆኝ ምናምን ነገር ሰላም ይሰማኛል፣ ታረጋግኛለች። በእያንዳንዱ ነገር አማክረሽኝ፣ መክረሽኝ፣ ምክሬን ተቀበለሽ ምናምን ነገር ነው። ያ በጣም ምቾት የሆነ ይሰጠኛል። ሀሳቤን ተረዳሽኝ በእያንዳንዱ ነገር ምናምን ነገር፣ ይሄን አድርግ ሳይሆን እንዴት እናድርግ ምናምን፣ የማቃቸውም የማላቃቸውም ችግሮች፣ እያንዳንዱ ነገር ላይ ከስር ከስር ያለሽ። እሱ ብቻ ሳይሆን ይህን ያህል ጊዜ ራሱ ምናምን ነገር ጠብቀሽ ታግዘሽ እኔ በሌለሁበት እኔ ከሌላ ሰው ጋር ችል እያረኩ ባለሁበት ሁኔታ ላይ ፍቅርሽን ጠብቀሽ መኖርሽ እራሱ ለእኔ ከዚህ በላይ ትልቅ ነገር ምንም የለም፣ የምራኝ ነው። ግን አሁን ላይ እንዳልኩሽም ያለሁበት ሁኔታ ያለሁበት ነገር ምናምን እንደዚህ አሩ ነው። ምን እንደምልሽ አላውቅም፣ ግን እንዲህ ለመናገር የሚያስችል ወይም ደግሞ ሌላ ሪሌሽንሽፕ ውስጥ ለመግባት የሚመች ሁኔታ ላይ አይደለሁም። ትንሽ ራሴ ማረጋጋት እፈልጋለሁ። እንዳልኩሽም ዶክተሮቹም ትንሽ ጊዜ ወስደ ራስህን ጭንቀት ምናምን ውስጥ ላይ ደግሞ የሆነ አጓጉል ስሜቶች አሉ፣ በትንሽ ነገር ነርቨስ እየሆንክ ነው መሰለኝ ምናምን እና ይሄ አሁን ያለህበት ነገር በቀደም ስትወድቅ የወደከው ከጭንቀት ጋር በተያያዘ ምናምን ነው እንጂ ሌላ ምንም አይነት ነገር ኖሮ ባህር አለም እና ሰላማዊ ነገር ያስፈልግሃል። ሰላማዊ ተረጋግተህ ከራስህ ጋር ቁጭ ብለህ የምታስበት ጊዜ ያስፈልግሃል፣ ምናምን እንደምታውቂው ያው ስራዬም ትንሽ ከበድ ይለኛል፣ ያስጨንቃል። በእያንዳንዱ የሰዎች ጉዳይ ላይ ተፍተፍ እዚህ ምዛም ምናምን ነገር ከዛ ጋር ተደማምሮ ትንሽ ጊዜ ብቻ ክፍተት ነገር አለ። ብቻ ምን እንደምልሽ አላቅም ሮዚ፣ ከአንቺ የተሻለ ሰው ይመጣል ብዬ አይደለም። ይህምር ምልሽ አንድ ምልዴት እንደምልሽ አላቅም። ብቻ ምን እኔ አላቅም አላቅም ስሉ እስካሁን ድረስ እየጠበኩ ነው ያለው ጥሩ መልስ ከአንተ ፈልጋለሁ። ከጓደኞች ምናምን እኩል እንድታየኝ አልፈልግም። ማለት እኔ አንተ ስፔሻል ሰው ው እንደዛ ሳይሆን የእኔ ሰው ነህ ብዬ የማስበው ሰው የእኔ ሰው ነህ። በአራፍለጥ ሮዚና እኔ ካሉት ሰዎች በዙሪያ ካሉት ሰዎች ሁሉ አሁን ላይ በጣም የሚረዳኝ ነገሮችን በደንብ አንደርስታንድ እንደሚያደርገኝ ቁጭ ነው የሚያዳምጠኝ። ከአንቺ የተሳለ ሰው እውነቱን ለመናገር ከሆነ ው ሚዲያ ፊት ነው የምልሽ ማንም የለም እና ራስሽን ከሰዎች ጋር ሁላ እንድታወዳድሪብኝ አልፈልግም የምረኝ ነው ነው የምልሽ እና አንቺ ያለኝ ቦታ ልዩ ነው፣ ምርጥ ነው። ነው ሲጀምር አንቺ እራሱ አስበሽበታል። ቁጭ ብለሽ ከራስሽ ጋር ምን ምን ማለት እኔ ምንም ማሰብ ያሰብኝ ከዚህ ሁሉ የፍቅር ትርምስ ውስጥ ምናምን ነገር ከወጣው ሳምንት ሳይሆን ከኔ ጋር ሪሌሽንሺፕ ውስጥ ገብተሽ ያንቺን የሚወት እንዳልበጠብጠው ፈራ ነው። እኔ ባንተ የሚበጠበጥ ህይወት አይኖረኝም። ከኖረኝ ራሱ በበጠበጥ በያላስባው ገብተው አለ አይደለ። ምክንያቱም እኔ ማሰብ ምናምን እኮ የሆነ ትላንት ላገኘው የሆነ ምናምን ሰው ነው። ግን ውስጥ አመታት ሶስት አመት ምልክ ከወጣው በኋላ ያለውም በቃ እኔ ነገሮችን ፊክስ ለማድረግ ነው ሄድኩት። በዚህ መሀል ይሄ ይፈጠራል አላልኩም። ራሴንም ባለ ዕዳ አድርጌ ነው ማስበው በዚህ ነገር ውስጥ ለመግባት ከኔም ተጠያቂ ብዬ ነው ማስበውና አንተ ትናንትና የመጣህ ሰው አይደለህ። ማስበበት ምንም አይደል፣ ምክንያት የለም ገብቶሃል አይደለ በቃ አንተ በቃ አንተ እኔንህ እኔ አንተ እኔን ብዬ ነው ማስበው ነገ የሚያጸጽተኝ የሆነ ነገር የሚያስብለኝ ምንም አይነት ነገር የለም። ምንም ማለት እንጃ። ብቻ ሮዚ ከራስሽ ጋር ብደንብ ተነጋግረሽ፣ ከራስሽ ጋር በጣም አስበሽባቸው፣ እንዳልኩሽም በአንቺ ሳይድ ብቻ አንቺ ጋር ያለውን መውረድ ብቻ ሳይሆን እኔ ጋር ያሳለፍኩባቸው ነገሮች አንቺ ህይወት ላይ ምናልባት ሰላማዊ ነገር ይዚው ላልመጣ ይችላል። እንዳልኩሽም ከዛ ኮተት ከዛ ትርምስ ከዛ ጭንቀት ጋር ነው አብሬ ብሬክ። ብዙ አይነት ገተታ ብዙ አይነት ትርምስ ምናምን ነገር አሉ ውስጥና ያሉት ነው። እኔ በጣም ከፍታ የሆነ ነገር አስ በኋላ እናንተ ህይወት ውስጥ እኮ ምንም አይተጨቅጭቅ ነበር። አንዳችን ለአንዳችን ስንሆን የሆነ ሂሳብ ሰርተን የሆነ ሰው አማክረን አሁን ላሉት ጓደኞችም ወይ ድሮ ላሉት ጓደኞች እንዲህ ላደርግለት ነበር እንዲሁን ምናምን ብዬሽ እኮ አይደለም። ገብቷል አይደል? በቃ አንተ ለኔ መስጠት ያለብህን ታውቃለህ፣ እኔ ለአንተ መስጠት ያለብኝን አውቃለሁ። ማንም መሀከላችን አልነበረም። ችግርም ሲኖር ምታስታው እኔ በቃ ምንም አልጠፋ የሚለኝ የሆነ እሳት ላይ በጣም ጨንቆኝ ቸግሮኝ ነገሮች ሊበረሻሹብኝ ሲሆኑ ማለት አንተንም ማስጨነቅ አልፈለግኩም፣ ግን በቃ ትወጧለህ ብዬ ስላሰብኩኝ ምናምን አስታዋስክ አዎ፣ ብዙ ነገሮች አልፈና፣ በጣም ብዙ ደስ የሚሉ የሚያስጠሉም፣ ግን መሀላችን ፍጹም ሰላም የሆነ ግንኙነት ነበረ ነበር። ወዷሉ። ያንን ጊዜ በጣም ወዷሉ። ሰላም ነበር። የእውነት ነው ነው እንጂ። አሁንም ይኸውልህ፣ ያ ጊዜ እንግዲህ በተሻለ እንጂ የሆነ እንትን አይልም። ገባህ? እኔ ደግሞ ብቻዬን አይደለም መውደህ። እኔ ሳስበው የሆነ ይባላል እኮ አንተ የሆነ ሰው ልብ ውስጥ ስላለክ ነው። እኔ ጋርም ያለሁት አዎ፣ አዎ የሚሰማው ማለት ቢሆን ኖሮ ጓደኛዬ ምናምን በዙሪያ ሌሎች ጓደኞች የሉም? አሉ እኮ ሴቶችም ሊኖሩ ይችላሉ፣ ወንዶችም ሊኖሩ ይችላሉ። እኔ ነገርኩሽ ከማንም ጋር ሁሉም ጓደኛ ከጓደኛ ጋር ያለፍሽባቸውን ነገሮች እስቲ ለአሁን በምን አይነት መልኩ እንደምታዳምጪኝ ተመልከች። የእውነት እንደዚህ እኮ አይ ሰው በቀጭን እንዲያዳምጠኝ የፈለግኩ በተረጅም ጊዜ ነበር የእውነት የእውነት ነው ነው ልጅና እኔም መበጌታ ነበርብኝ ይመስለኛልና ሰላምህን የምታገኝ ምናምን እየመሰለኝ ነው ዝም ያልኩት የነበረው። ገባህ አይደል አሁን ግንኙነት ላይ አይደለም። በቃ የነበረክ ሲጀመር ማይሆን ግንኙነት ነው እሱ ተቋርጧል። ገባክ አይደለ? ከዚህ በኋላ አዲስ ግንኙነት ምናምን የምትለው ነገር የለም። እስቲል እኔ በጣም ነው የምወደው በጣም ነው የማፈቅረው። እንደገና ደግሞ በቃ አብረህኝ እንድትሆን ነው ነው የምፈልገው። እኔ ልብ ውስጥ እኮ ዝም ብለህ አልተቀመጥክም። አንተ በጣም እርግጠኛ ነኝ፣ ይሄ ልብ ይፈልገኛል ይወደኛል። ምንም ጥሩ ባይሆን ኖሮ እኔ ጋር ይሄ ስሜት እስከ ዛሬ ድረስ አይኖርም ነበር። ያው ሮዚና እኔ ከመጥላት አንግል አይደለም፣ ወይ ደግሞ ለአንቺ ቦታ ስለሌለኝ አይደለም። በቃ ብቻ ያለሁባቸው ነገሮች ደስ የሚሉ አይደሉም። የምረኝ ነው እንደዛ ጊዜ ሰላም ካልሰጠውሽስ እንደዛ ጊዜ ላንቺ መክፈል የሚገባኝን ሁሉ መስዋዕትነት መክፈል ባልችልስ ምንም፣ ታውቂያለሽ ከኔ አንግል ብቻ ሳይሆን ካንቺ አንግል ይወልክ። አንተ ምንም በቃ እንደዚህ ምንም ይስተካከል ነገር የለህም። ቦታክስ ላልነበረ ነው፣ ጭቅጭቅ ውስጥ፣ ንጭንጭ ውስጥ ምናምን ብዙ ነገር ውስጥ የነበርከው። ይሄ ቦታ ስለሆነ ሁሉም ነገር አሪፍ ይሆናል ብዬ ነው ማሰብ ደግሞም ነው። ያው ሮዚ ምን እንዳልታወቀሽ የሆነ ያለፉት ጊዜዎች ላይ ምናምን ነገር አንዳንድ ነገሮችን ለማስተካከል ወደ ላይ ወረታች ስል ከክዩም ጋር በነበረ ነገር ላይ እኔ ጋር የሚነበሩት ነገሮች ምናምን ነገር ትንሽ ምቾት የሚነሱ ነገሮች ምናምን ነገር ነበሩና ፋይናንሻል ራሱ ምናምን ነገር ምንም አይነት ነገር ላይ ማለት አንቺ ገንዘብ ታያለሽ እንትን ታያለሽ ምናምን አይደለም። ያው ልክ አሁን እሱ ነገር አያሳስበህ ይውልህ። ይሄ ስራ ምናምን ምናምን ምናምን ምናምን፣ እዚህ መሆን ካለብን እዚህ እንሆናለን። እዚህ መሆን ከሌለብን መሄድ እንችላለን። በቃ ምልክ የዚህ ነው ያህለው። ገብቷል አይደለ? የት ነው መሄድ እንችላለን። በቃ እኔ እኔ ሀገር ልበልክ፣ ከዚህ መውጣት ካለብን እንወጣለን። የነበርሽ ቤት ሀገር አ እንሄዳለን። እዚህም ደግሞ የራሳችንን ነገር መስራት እንችላለን። በጣም ጥሩ ማለት፣ በጣም ጎበዝ ሰው ነው በቃ ከዚህ እዚህ ባዚን ኬት ወጣና፣ የራስህን ነገር ተስተካክላለህ። አዎ። አይ ለመኖር አይቸግረንም እኮ ነገርኩሽ። በጣም አንቺ ማሪፍ ነው የሆነ። ግን እንዳልኩሽ ሮዚ በጣም እወድሻለሁ። እኔም ወዳቸውን ሰዎች ከዚህ በኋላ ተቀይመው ደብሯቸው በሆነ ነገር ማለት ነው፣ ያልተረዷቸውም ወይኔ፣ ያልቻልኳቸውም ነገር ሆኖ አዝኖ ማየት አልፈልግም። የእውነት ነው እንዴ። እና እንዴት እንደማስረዳሽ፣ እንዴት እንደምናገርሽ አላውቅም። ብቻ ሮዚ በጣም ነው የማከብርሽ በጣም ላንቺ ልዩ ቦታ ነው ያለኝ። ግን ከራሴ ጋር እንዴት እንደምታረቅ አላውቅም። በቃ የሆነ ጊዜ ያስፈልገኛል ይመስለኛል ሳስበው። የእውነት የእውነት ነው። ስለእኔ ጉዳይ ለማሰብ ነው ጊዜ የሚያስፈልግ አይደለም፣ ስለ አጠቃላይ ስለያለሁበት ሁኔታ እኔተረጋግች የሆነ የውር ድንብር ነገር እንዳይሆን፣ ከሆነ ነገር ውስጥ ስወጣ የሆነ ነገር ውስጥ እየገባሁ ነው ብዬ የራሴን ማሰብ አልፈልግም። በትክክል እኔ ማምኘበት አንቺ እራሱ ኪያ ጋር መለያየት ስፈልገው የነበረው ምልክ እኔ ብችል እኔ ማረግ የምፈልገው ግን በቃ እኔ እንደዚህ አይነት ነገር ውስጥ አልገባ። ተረዳኛ። ብትለያዩ በጣም ነበር ደስ የሚለኝ በእኔ ወይ ራሱ በእኔ መንገድ ሆኖ ራሱ ብትለያዩ በጣም ደስ ይለኝ ነበር። ግን በራሳችሁ መንገድ ተለያይታችኋል እጅግ በጣም ደስ ብሎኛል። ስጠብቀውና ስፈልገው የነበረ ነገር ነው። ስለተሳካ በጣም ደስ ብሎኛል። ከተረባ በሻቤት በሻ ቤት ወጣህ ሰላም ወደለው ቤት ነው የምትመጣው። ማለት ወደ እኔ ስትመጣ ሰላም የሚልሽ እኔ። ምንም ጥርጥር የለውም እኮ ያንን አምናለሁ። እንዳልኩሽም ያንቺ የዝግጅነት ያንሳል ወይም ደግሞ አንቺ የተረጋጋሽ ሰው አይደለሽም፣ ነገሮችን እንዳምጣጣቸው አታልፊያቸውም እኮ አይደለም። እኔ ግን ምናልባት ያንቺ ያለ የቆንጆ የፈገግታሽን ህይወት ላይ መጥቼ እንዳትረብሸውም ጭምር እፈራለሁ ለአንድ ነገር አሁን የሆነ ቃሽ ማሳብ እንዳስብ ነው ናው ነው እወድሀለሁ ስላልኩ፣ አረ በፍጹም ነው ነው የምልሽ። የእውነት ነው ነው የምልሽ። እንደዛ አይደል እያንዳንዱን ነገሮች እኮ አለ አይደል ጓደኞች ምናምን ነገር ኧረ እባክህ ሲሉ ማለት በጣም ደጅ አስጠነተሽኛል የምታስታውሽ ከሆነ እና የምችለውን ሁሉ አቅሜ ያቅሜን ሁሉ አድርጌ ነው ነው የመጨረሻው ሰዓት ላይ በቃ አለ አይደል ልወርቅብሽ ስል ነው ነው ተቀብለሽኝ፣ የምታስታውሽ ከሆነ ብዙ ደጅ አስጠነተሽ ነው ነውና እንደዛ አይደለም። አሁንም ደሞ ከበፊት በተለየ ሁኔታ በጣም ህይወቴ መስቀልቅል ባለው ጊዜ ውስጥ መተሽ አሁንም አለው ምናምን ነገር እያልሽኝ ነውና ለኔ ትናንት ከነበርሽበት ነገር የበለጠ ቦታ ላይ ነው እንጂ ያለው ውስጤ ላይ ማንነት አንሶ ምናምን ነገር አይደለም። እንዳልኩሽ በቃ ግን እንዴት ምን ማድረግ እንዳለብኝ አላውቅም፣ እና እስኪ ብቻ ግን ከራሴ ጋር ሆኜ ትንሽ እንትን ማለት ፈልጋለሁ እና እስኪ ብቻ ተረጋግቼ ከራሴ ጋር ቁጭ ብዬ የሆነ ብቻ ሮዚ ላስብ ትንሽ በጣም ይቅርታ ማለት አንቺን መግፋት እንጂ ማሳዘን ምናምን ፈልጌ ወይም አንቺ ጋር ቀርመሽ ስላወራሽ ምናምን አለም። ትንሽ ብትቆይ ምናልባት እኔም ሊሆን ይችላል ማውራሽ በዚህ አይነት አማርኛ። ግን እስኪ ትንሽ ወደ ራሴ ልመለስና እስኪ ትንሽ እንትን ልበለው ብቻ ትንሽ ጊዜ መውሰድ ከቻት አትቂኝ ፕሊዝ ፕሊዝ ፕሊዝ እ ያው እውነት ፕሊዝ ሮዝ ሲያለሽ እንደዛ ልታርግልኝ ሲያለሽ ሁሉ ነገር ችለሽ ማለት ይሄንን አ ያው ቺኒን ጊዜ እኔ አሁን እኔ ስለ ጠየ እኔ እወድሃለሁ አፈቀሃለሁ ምናምን ስላልኩ ነው የሚመስለኝ። ግን ከዚህ በፍጹም እንደዚህ እንዳታስቢ እንደዚህ አይነት አስታሰብ ምናምን ነገር ጠቅለለሽ ውጪ። ስለ እውነት የእውነት ነው ነው ምን ስመጣ ማለት ነው ልንገርህ ቪዲዮአችሁን አየሁ አይደለ በጣም ደስ አለኝ። እጆይ በጣም በቃ እና ነገርው ማለት እንዲህ የሆነ አንድ ሳይድ ብቻ እንደዚህ አይነት ስሜት አይሰማም፣ ገብቶሀል አይደለ? ለአመታት ምናምን የነበረክ ነገር ሳይቀንስ ምናምን አይቆይም። እኔ ጋ ግን እንድታቂ የምፈልገው ነገር ቢኖር የምሬ ነው ነው። እዚህ ደስ በማይሉ ሁኔታዎች ባለፉ ጊዜ ሳትመጪ ራሱ ምናምን የዛ ጊዜ የነበረኝን ሰላምና አሁን ያለሁበትን ነገር ጭንቅላት ያወዳድረው ነበር። የእውነት ነው ስትመጪ በትክክለኛው ሰዓት ላይ ነው የመጣሽው እና አንቺ ስላናገርሽኝ አንቺ እንደዚህ እንደዚህ ነው ስላልሽ አብረን መሆን እንፈልጋለን ምናምን ነገር ስላልሽ በፍጹም እንዴ እንዳታስቢ። የእውነት ደግሞ የሚገርምሽ ነገር አንዱ ከጊዜ ወደ ጊዜ ሌላ ታሪክ ውስጥ እንደሆነ ለዚህ አጋጣሚ ሮዚ፣ በነገራችን ላይ ማለት ስለ ብዙ መልኳ የተገለጠ አይደለም ከቁንጅና አንግል አይደለም። ከስታሰባ አንግል አይደለም። ለኔ ካለሽ ነገር አንግል አይደለም። ግን እኔ ብዙ ወጨቴዎች ላይ ነው ያለፍኩት እና ያንን ሁሉ ንቅልብ እየመጥቻ አሁን ላይ ለአንቺ ጋር በአንድ ጊዜ እንትን ስል ምናልባት እንዳልበጠባብጥ ራሴን አረጋግቼ አስተካክዬ ነገሮችን ፊክስ አድርጌ ምናምን ነገር ቢያንስ ያኔ ይሆናልም አይሆንም ለማለት ነገሮችን እንትን ይላልና አሁን ካለሁበት ጋር ግን የሆነ ጭቅጭቅ ውስጥ የሆነ ወካባ ውስጥ ስለነበርኩ የሆነ ሽሽት እንዳይሆንብኝ አንቺ ጋር ብዬሽ አስቤ ነው። አይዲንት አሳል ኢንተርቬንሽን እና ትንሽ የማሰቢያ ጊዜ ነገር ነው ቆም

ወይ ረሞ ብቻ የሆነ ነገር ነው ብዬ ብዬ ጠብቂ ነበረ። ግን ትንሽ ቋታሪም ትመስለኛለች። ምንም ነገር ይዛን መጣች፣ ምን አረሰጠችኝ? እስኪ በሚቀጥለው እናየዋለን። እሱን ስንገናኝ እና ዛሬ ነበረን ቆይታ የሆነን ይመስል ነበር። ያልጠበኩትን ነገር ነው የነገረችን። በጣም ነው ሰርፕራይዝ ነው ሆንኩኝ። እስኪ ፈጣሪ አቃል ወደፊቱ ምን እንደሚሆን አብረን የምንከታተል ይሆናል። በሚቀጥለው እስኪ ምን አዲስ ነገር ይሆናል የሚለውን የምናሳውቃችሁ ይሆናል። አሁን ግን ሮዚናን ጉንፋን ይዞብኛል። እስኪ መስጄ ትንሽ ችልናርግ አብራችሁን ቆዩ።